ሲገድል እንመለከታለን። ይህን የት ነው የምናገኘው? ከተባለ መጽሐፈ ነገስት ምዕራፍ 19 ላይ እንደዚህ ይላል። በዚያ ሌሊት የእግዚአብሔር መልአክ ወደ ሶርያውያን ሰፈር አልፎ 185000 ወታደሮችን ገደለ ይላል። የማን መልአክ? የእግዚአብሔር መልአክ ወደ ሶርያውያን ሰፈር አልፎ 185000 ወታደሮችን ገደለ። በማግስቱ በማለዳ ሰዎች በሚለቁበት ጊዜ ሁሉም ሞቶ ተገኙ ይላል። ይሄን የሚሰራው ማን ነው? እግዚአብሔር ነው። በማን አማካይነት? በመልአኩ አማካይነት መቶ ሰማንያ አምስት ሺህ ሰዎችን ሰዎችን በአንድ ቀን እንደገደለ ሊያስቀምጣል። መልአክ ልኮ ማለት ነው፣ ራሱ አይወርድም። መላእክትን እየላከ 185000 ሰዎችን እንደገደለ ይናገራል። ይህን ሁላ ህዝብ ማለት ነው ያይታችኋል። እሺ ሌላኛው በአንድ ቀን ደግሞ 120000 ሰዎችን ሲገድል እናያለን። በአንድ ቀን 120000 ሰዎችን ሲገድል ደግሞ እናያለን። መጽሐፈ ዜና መዋዕል ምዕራፍ 28 ቁጥር አምስት ላይ ስለዚህ አምላኩ እግዚአብሔር በሶሪያ ንጉስ አሳልፎ ሰጣቸው። የአባቶቻቸውን አምላክ እግዚአብሔርን ትተው ነበርና የሮሜሌው ልጅ ፎቃሄ በአንድ ቀን ከይሁዳ መቶ ሀያ ሺህ ሰዎችን ገደለ ይላል። እንግዲህ ምክንያቱም እንድሮ ከተባለ እግዚአብሔር ትታችሁኛል ብሎ አንድ ሰውዬ ይልክባቸዋል። ሮሜላዊ ይባላል። አሁን ሰዎቹ እግዚአብሔር ማምለክም አለማምለክም መብት ነበራቸው፣ ነፃ ምርጫ ካለ ማለት ነው። ነገር ግን ማምለክ ያለባቸው እኔም ብቻ ነው፣ ካላመለካችሁኝ ደግሞ ገድላችኋሉ ብሎ አንድ ንጉስ ይልክባቸዋል። የሮማዊ ልጅ ፉቃሄ የሚባል ሰው ከዛ ስንት ሰዎችን ገደለ በአንድ ቀን ይላል? አይታችሁ ከሆነ እዚህ ጋር በአንድ ቀን ከይሁዳ 120 ሺህ ተገደለ ይላል፣ 120 ሺህ ሰዎች ተገደሉ። ከዛ በኋላ መቶ ሺህ ሰዎችን በአንድ ቀን የገደለበት ሁኔታ አለ። መጽሐፈ ነገስት ምዕራፍ አንድ ላይ እግዚአብሔር የተራሮች አምላክ። ይሄ በጣም የሚገርም ግድያ ነው። በዚህ የእግዚአብሔር ሰው ቀርቦ የእስራኤልን ንጉስ እግዚአብሔር እንዲህ ይልሀል አለ። እግዚአብሔር እንዲህ ይልሀል። እግዚአብሔር ምን አለ? እግዚአብሔር የተራሮች አምላክ ነው እንጂ የሸለቆ አምላክ አይደለም ብለዋል። እና ሰዎች ሲገደሉ ብትደምሯቸው በአንድ ቀን ብቻ የተገደሉት አምስት መቶ ሺህ ፕላስ መቶ ሰማንያ አምስት ሺህ ፕላስ መቶ ሀያ ሺህ ፕላስ መቶ ሺህ ወደ ዘጠኝ መቶ ሺህ ይጠጋል። እንደውም በአምስት ሺህ ይበልጣል። ኦልሞስት አንድ ሚሊየን በአንድ ቀን ብቻ የሚገላቸው ያታቸዋል በአንድ ቀን ብቻ ወደ 900 ሺ ሰዎችን ሲገድላቸው እንመለከታለን። ከዛ ውጪ ደግሞ በጣም የሚያሳዝነው ፓርት ህጻናቱን በትኩረት ትኩረት ሰጥቷቸው ህጻናት እንዲገደሉ ምንም የማያውቁ ህጻናት እንዲገደሉ ያዛል። ኦኬ ኢንተንሽናሊ እነሱ ላይ ተነስቶ ይሄን የምናገኘው መጽሐፈ ሳሙኤል ምዕራፍ 15 ከቁጥር አንድ ጀምሮ እግዚአብሔር የሚለውን ስማ ይልሃል። እሺ እግዚአብሔር ምን ሄደህ በአማለቃውያን ላይ አደጋ በመጣል ያላቸውን ሁሉ ደምስስ። ከእነርሱ ምንም ነገር አታስቀር። ወንዶችን፣ ሴቶችን፣ ልጆችንና ህፃናትን፣ ከብቶችን፣ በጎችን፣ ግመሎችን፣ አህያዎችን ሁሉ ግደል አለ። ማን ማንን ግደል አለ? ከእነርሱ ወንዶችን፣ ሴቶችን፣ ከዛ በኋላስ ልጆችንና ህፃናትን፣ ልጆችንና ህጻናትን፣ እሺ ከብቶችን እነዚህን ማለት ነው። ምንድን ነው አሁን ጥፋቱ? ከብት ምንድን ምድር ያጠፋው? እሺ በጎችን አለ በግዚ ውስጥ የለም። እሺ በጎችን ግመሎችንና አህያዎችን ግደል። ግመሎችን፣ አህያዎችን። ይሄ ነው አህያ ግደል ይላል። ምንም ያላጠፉ ህፃናትን እያስገደል የነበረበት ዘመን ነበረ። ይሄን ነው የፍቅር አምላክ የሚሉት። ይሄ ነው ህፃናትን ሲያስገደል የነበረው አካል በአዲስ ኪዳን ይወዳችኋል የምንባለው። በሌላም ቦታ ህዝቅኤል ምዕራፍ ዘጠኝ ቁጥር ስድስት ላይ እንደዚህ ይላል። ሽማግሌ የሆነ ወጣት ወንዶችና ሴቶችን ሕፃናትንና ሴቶችን ሁሉ ግደሉ። ሽማግሌ እነዚህን ማለት ነው፣ በእድሜ ገፋ ገፋ ያሉ ሰዎች ሽማግሌዎች፣ እነዚህ ናቸው፣ በእድሜ ገፋ ገፋ ያሉ ሽማግሌዎች። እሺ ሽማግሌ ሆነ የሆነ ወጣት ወንዶችን፣ ሴቶችን፣ ሕፃናትን፣ ሴቶችን ሁሉ ግደሉ አለ። ሴቶችን እንዲሁ ደግሞ ሕፃናትን ለሕፃን የማያራራ ጌታ ህጻናትን ሴቶች ሁሉ ግደሉ፣ ነገር ግን በግንባሩ ላይ ምልክት ያለበትም አንመተንኩ። ግድያውን ከዚ ከቤተ መቅደሴ ጀምሩ። ስለዚህ እዚያ በቤተ መቅደስ ከቆሙት መሪዎች አንስተው ግድያውን ማካሄድ ጀምሩ ይላል። እግዚአብሔርም ሄዱና ቤተ መቅደሱን አርክሱ፣ አደባባዩንም በሬሳ የተሞላ አድርጉ አላቸው። አደባባዩን በሬሳ የተሞላ አድርጎ። ስለዚህ እንደዚህ ብሎ የሚያዘው የፍቅር አምላክ ነው ወይ? እዚህ ላይ ወንድሞች የሚጨምሩት ነገር አለ። እነ ጃ እነ ሙኬ እነ አብዱ ያሳባላቸው ወይ አየህ የቴሌግራም ቻናል ፌዝቱዝ ተቀላቀሉ። ወያዱ አዎ፣ ከግድያዎች በላይ ግን ኢሎጂካል የሆኑ ፍርዶች ነው የሚያስቁት። እስኪ ለዛካሉ ይቻላል። የቱ ላውጣ? ኢሎጂካል ፍርዶች ከሚባሉት ለምሳሌ ካፒራንስ ጋር የተያያዘ አሁን ዘሌዋውያን ላይ ብንወስድ ካፒራንስ ጋር የተያያዘ አሁን አንዳንዴ እኮ መሞት ይቀላል፣ ገባ መገደል ይቀላል፣ ከስድብ ማለት ነው በጣም ከበድ ካለ መናቅ መገደል መሞት ይሻላል። እና ዘሌዋውያን ምዕራፍ 21 ቁጥር 16፣ 17 ጀምሮ ያለውን ብንመለከተው በጣም ነው በቃ፣ እንዴ እንዴት ነው የምትሉት? አንዳንዴ እንዴት ነው የምትሉት? ምዕራፍ 21 ከቁጥር 16 ላይ እግዚአብሔር ሙሴን ተናገረው ይልና፣ ለአሮን እንዲህ ብለህ ነገረው ከዘርህ አለ እግዚአብሔር እንግዲህ የሚመጡትን እየተናገረ በዘር ነው። አንደኛ አሁን ሀገራችን ላይ ከዘር ጋር ተያይዞ ብዙ ጭቅጭቅ ነው የሚነሳው እና ይህንን ነገር አሁን መቃወም በጣም ነው የሚያስቸግረው። አንድ መጽሐፍ ቅዱስ አንባቢ ሆኖ ይህን መቃወም ግን በነገራችን ላይ አሁን ሀገራችን ላይ በዘር ይጋጫሉ እንጂ በጣም ደስ የሚለው ነገር በአፒራንስ፣ በገጽታ ግን አሁን አልተጀመረም ጦርነት፣ ድሮ ነው የጀመረው። ከዘር አልፎ ማለት ነው እዛ ላይ። አሁን መጽሐፍ ቅዱስ አንብቦ ሰዎች በዚህ አፒራንስ ከጀመሩ እንግዲህ፣ አፒራንሳችሁ እንደዚህ የሚከተለው የሆናችሁ እንግዲህ ተጨነቁ። ምን አለ እግዚአብሔር? ከዘርህ አለ ከዘርህ ፍቃሩን የሚለው በትውልዳቸው ነውር ያለበት ሁሉ የአምላኩን እንጀራ ያቀርብ ዘንድ እንዳይቀርባለ ታካል ላይ እንዳይቀርባለ ቀጥል አደረገና እነማን ናቸው የሚለው ነውሩን ዘረዘረ። ነውር ብሎ የጠራው ምን አይነት ነው ስትሉ የተፈጥሮ ሁኔታን ነው። እውር ለምሳሌ በአይኑ ስለማይታየው ነውረኛ ስለሆነ እንዳይመጣልኝ አለ። አንካሳ የሚያነክስ አካል ትንሽ ይደብራል መሰለኝ በእግዚአብሔር ፊት ነው እኔ በማን መላልኩ። አንካሳ አለ ወይ አፍንጫ ደፍጣጣ አፍንጫችሁን አሪፍ ካልሆነ ስልከክ ካላለ ሰልከክ ያለ አፍንጫ። እንደውም ሴቶች እየተሰሩ ነው አፍንጫቸው መሰለኝ የሚባል ነገር ሰምቻለሁ። እና እግዚአብሔርም ጋር እንትን ለማለት አፍንጫ ደፍጣጣ መሆን አያስገባም። ትርፍ አካል ያለው ለምሳሌ አንዳንድ ጊዜ ትርፍ አካል ይኖራቸዋል ሰዎች እጃቸው ጋር ወይ ነው ቦታ ላይ እንደዛ እንኳን ካለ የለም ማለት። እጀ ሰባራ፣ እግር ሰባራ፣ በቃ ብቻ የምናለፋቸው የሆነ በማህበረሰቡ ላይ ችግር የሆነ የሚደብር ነገር የሚመስል ነገር አንዳንድ አስተሳሰባቸው ላይ ችግር ያለባቸው ሰዎች ሆነ ያስጠላሉ። የሚያስቡትን በዛ ልክ ነው። መጽሐፍ ቅዱስ እንደዛው የሚጠላቸው እነዚህ ሰዎች። ጎባጣ አለ። ትንሽ ጎበጥ ካላቸው ራሱ አይቀበላቸውም። ድንክ አለ። ድንክ አጭር ማለት ነው። ይሄ ለእንትን ምልመላ ነው የሚመስለው። ለሞዴልነት ምናምን ነው የሚመስለው። ድንክ አጠር ያለ እንኳን አካል እንኳን እንዳይገባ ነው የተባለው። እና እከካም፣ ቋቁቻም፣ ጃንደረባ ነውረኛ ሁሉ እንዳይቀርባለ። ከዛ ዝቅ ብሎ እንደውም ያልዘረዘርኩት ካለ ራሱ እነሱም እንዳይገባለ እነሱም ያልተዘረዘረ ካለ ራሱ ለምን ስንል ቁጥር 23 ላይ አንብብላችሁ። እነ ቁጥር 23 ምክንያቱም ይናገራል። ነገር ግን አለ ነውረኛ ነውና አለ ነውረኛ ስለሆኑ መቅደሶቼን እንዳያረክስ ወደ መጋረጃው አይግባ። መቅደሶቼን ይረክስብኛል አለ። እነዚህ ከገቡ መቅደሶቼ ይረክሳሉ አለ። እነዚህ ሰዎች በጠይቋቸው ቢሞቱ ነው የሚሻላቸው። አሁን ቅድም ሳላ ስለሞት ስለግድያ እየነገራቸው እኔ ይሄ በቁም ነው የሚገላቸው። ሳይሞቱን የገደላቸው አስበል። አምላክን እንትን ልትል ስትሄድ ኖ አንተ አጭር ነክ ስለዚህ አምላክ ታረክስብኛል ውጣ ብለዋል ስትባል፣ ኖ አፍንጫ ትንሽ ደፍጠጥ ስላለ ይሄ አፍንጫ አልተመቸንም ውጣ ሲሉ፣ በቃ ሞራልን ነው የሚመጣው። ሞራል ማለት ነው ታረክሳላ፣ አትምጣን የተባልከው። እስቲ ይሄን እንዴት እንደሚያስረዱ እኔ እንጃ። እስቲ ሐሳብ ቀጠልበት ሳላ። አላሁ አክበር እንዳልከው በነገራችን ላይ አንዴ በሰይፍ አንገቱን ቢለው ይሻላል እኔ እንደዚህ ከሚለኝ አንደኛ ምን መሰላችሁ የሚናገረው እግዚአብሔር ነው ተራ ግለሰብ አይደለም ግለሰብ አይደለም የሰው ልጅ አይደለም እግዚአብሔር ሙሴን እንዲህ ብሎ ተናገረው ነው የሚለው ለአሮን እንዲህ ብለህ ንገረው ከዘርህ በትውልዳቸው ነውር ያለበት ሰው አለ ነውር ሲባል ኃጢአት አይደለም ጋይስ ይዘረዝራቸዋል ነውር ሲባል ኃጢአት ስለሰሩ ምናምን አይደለም ምን ስለሆኑ ነው አንደኛ እውር ስለሆኑ ነው እውር ሲባል አይን ካልየላችሁ ቤተ መቅደስ ለመግባት በዛሬው ቋንቋ ቤተ ክርስቲያን ለመግባት ወይ ደግሞ መስጂድ መግባት ማለት ነው። ኦኬ እዛ ለመግባት አንደኛ እውር ከሆንክ ትመለሳለህ። የታለ አይል አይን የለህም፣ ተመለስ። አንካሳ ከሆናችሁ፣ አንካሳ ሰዎች አሉ በዙሪያችን። ዶክተሮች አሉ፣ በጣም ሊቅ የሆኑ ሰዎች አሉ፣ አንካሳ ናቸው። በቃ ምንም ማድረግ አይቻለም፣ ተፈጥሮ ነው አይደለም። አንካሳ ወይም አፍንጫ ደፍጣጣ አፍንጫቸው፣ አፍንጫችሁ ደፍጠጥ ካለ አታምሩም፣ ተመለሱ። ወይም ትርፍ አካል ያለው። ትርፍ አካል አንዳንድ ሰዎች አላቸው አለ እዚህ ላይ ጣት የሚወጣ ምናምን አይታችሁ ታውቃላችሁ። ትርፍ አካል እንደዛ ማለት ነው። ወይም እግረ ሰባራ እግራችሁ ከተሰበረ በምንም ተአምር አትሄድም። ወይም እጀ ሰባራ ከሆናችሁ እጃችሁ ከተሰበረ፣ ወይም ጎባጣ ከሆናችሁ ጎባጣ ሰዎች እነዚህ ትንሽ ጎበጥ የሚሉ ሰዎች አሉ። አሁን ግዴታ ማማር አለባቸው ወይ? ነው አይነ መጭማጫ መሆን ቋቁቻ፣ ጃንደረባ፣ ነውረኛ ሁሉ እንዴት እንደሰበራቸው